ሁኔታ ተከብሯል። ነገ ደግሞ በቢሾፍቱ ከተማ በዓሉ በደመቀ ሁኔታ ነው የሚከበረው። ቢሾፍቱ ከተማ እንግዶቿን እየተቀበለች ነው የምትገኘው። ለመሆኑ የምሽቱ ድባብ ምን ይመስላል? ባልደረባችን ሀብታሙ ሙለታ በቀጥታ መስመራችን ላይ ይገኛል። እንደምናመሸ ሀብታሙ፣ ቢሾፍቱ እንዴት ነው እንግዳዋን እየተቀበለች የምትገኘው? አጠቃላይ የዋዜማው ምሽት ድባብስ ምን ይመስላል? ከለ በመሰግናለሁ ራቢያ አንድ ምን ዋለሽ ወደ ለመላው የኦሮሞ ህዝብ እንዲሁም ደሞ ለወንድም ኢትዮጵያውያን እንኳን ለ2018 የሬቻ በዓል በሰላምና በጤና አደረሳችሁ ማለት እንወዳለን። እንደሚታወቀው የ2018 የሬቻ በዓል በዛሬው ወለት በሆራፊ በአዲስ አበባ እጅግ በደመቀ ሁኔታ ተከብሮ መዋሉን እናስታውሳለን። እንግዲህ በቀጣዩ ቀን ማለትም በእሁድ እለት ማለት ነው በሚከበረው የሆራር ሰዲም ኢሬቻ ላይ ለመታደም እንግዲህ በአዲስ አበባ ከተማ የታደሙ ማለትም በሆረ ፊንፊኒ ላይ የታደሙ ወንድምና እህቶች በቀጥታ ጉዟቸውን ወደዚህ ወደ ቢሾፍቱ ከተማ ሆረ ሀርሰዴ የነበረ ሲያደርጉ የነበረው እና በአሁን ሰዓት ላይ እንግዲህ ቢሾፍቱ እንግዶቿን ተቀብላ እንግዶቿ በጎዳናዎቿ ላይ እየተዟዟሩ እየተጫወቱ በጋራ አብረው እያሳለፉ እየተደሰቱ ያለበት ሁኔታ ነው ያለው በአሁን ሰዓት በቢሾፍቱ ከተማ ላይ ማለት ነው። እንግዲህ እኛ የምንገኝበት አካባቢ ወደ ሰርክል አካባቢ ነው። ሰርክል ደግሞ በዋናነት ወደ ሆረ ሀርሰዴ መሄጃ በርካቶች የሚገናኙበት ስፍራ እንደሆነ ይታወቃል። በተጨማሪ ደግሞ ከጀርባችን ባለው መስመር ከተለያዩ ከተሞች ወደዚህ መግቢያ በር እንደሆነ ይታወቃል። ለአብነት ያክል እነ ሞጁን ማንሳት ይቻላል። አዳማና ከዛ ወደዛ ያሉ የዞን ከተሞች የዞን ወረዳዎች፣ እንዲሁም የቀበሌዎች በርካታ ዜጎች ወደዚህ መግቢያቸው መሆኑ ይታወቃል። ምንም እንኳን አብዛኞቹ በሆራ ፊንፊኔ ላይ የታደሙና ከዛ ወደዚህ የመጡ ቢሆንም እንኳን ማለት ነው። እንግዲህ በአሁኑ ሰዓት ላይ ቢሾፍቱ እንግዶቿን ተቀብላም በሚገባው ልክ እያስተናገደች ነው የምትገኘው። ከተማዋ በጣም አምራለች፣ ሞቅ ብላለች፣ ደምቃለች። እነዚህ እንግዶቿ ደግሞ የበለጠ አድምቀዋታል፣ ውበቷንም የበለጠ ገልጠዋታል ብሎ ማንሳት ይቻላል። እንደሚታወቀው እንግዲህ የኢሬቻ በዓል የአንድነት የአብሮነት፣ የመተባበር፣ የመከባበር፣ የመተጋገዝ ጭምር እንደሆነ ይታወቃል እና በዋናነት ይህ ነው በዚህ ስፍራ ላይ እየተገለጠ የሚገኘው እየታየ የሚገኘው ማለት ነው። እጅግ በርካታ ቁጥር ያላቸው ዜጎች ወደ ከተማዋ ተመው አሁን ላይ ከተማዋ ላይ ይገኛሉ። ታዲያ በከተማዋ ላይ በሚንቀሳቀሱበት ሰዓት ለተመልካቹ በሚያስደስት፣ ለሚያከብረው ደግሞ ሀሴትን በሚያላብስ መልኩ ነው እያንዳንዱ ክንውኖች እየተከናወኑ ያሉት። መንገዱ በሙሉ ሰው ብቻ ነው። ሰዎቹ ደግሞ በተለያየ ባህላዊ ልብሶች አጊጠው አምረው ደምቀው ነው የሚታዩት። በጋራ በጋራ ሆነው የተለያዩ ባህላዊ ጭፈራዎችን እየተጫወቱ ከዛ በተጨማሪ በጋራ እየተጓዙ እየተዝናኑ ጭምር እየተጠያየቁም ጭምር የአብሮነትና የመጠያየቅም ጭምር እንደሆነ ይነገራልና ይህ በዓል በተግባር ይኸው ነው እየተስተዋለ የሚገኘው። እንግዲህ ከዚህ ጋር በተያያዘ ቀደም ብዬ ሳነሳ እንደነበረው በርካታ ባህላዊ ልብሶች ያጌጡ ሰዎችን ነው በአብዛኛው ማለት ብቻ ሳይሆን ሙሉ በሙሉ በሚባል መልኩ ወደ ኢሬቻ የሚመጣ ሰው እንግዲህ በባህላዊ ልብስ አጌጦና አምሮ እንደሚመጣ ይታወቃል። እናም ከዙ ጋር በተያያዘ የባህላዊ ልብስ ከፋሽኑ ጋር ተያይዞ የመጠቀም ባህሉም ተያይዞ በከፍተኛ ደረጃ እያደገ ስለመሆኑ በርካታ ማሳያዎችን ማንሳት ይቻላል። በሰዎች በቡድን በቡድን ሆነው ተመሳሳይ ዘመኑ የደረሰበትን የፋሽን ዲዛይን የደረሰበትን ደረጃ የሚያሳዩ ባህላዊ ልብሶችን እየተጫሙ በእነዚህ ጎዳናዎች ላይ እየተመለከትናቸው እንገኛለን። ከዛ በተጨማሪ እንግዲህ ጨዋታቸውን በተመሳሳይ ባህሉን እሴቱን በጠበቀ መልኩ ነው እየተከናወነ የሚገኘው። እንደሚታወቀው ኢሬቻ በዋናነት ባህላዊ በዓል ነው። ሰዎች ከክረምት መውጣትን ተከትሎ ፈጣሪያቸውን የሚያመሰግኑበት ነው። አላማው፣ መነሻው፣ መድረሻው አጠቃላይ ገቡም ይኸው እንደሆነ ይታወቃል። እና በዚሁ መሰረት ነው እንግዲህ ሰዎች ከሌላ መልእክቶች፣ ሌላ አላስፈላጊ የሆኑ ነገሮች ሳያካትቱ ልክ ባህሉ በሚያዘው መልኩ በንጹህ ልብ በወንድማማችነት በይቅር መባባል ጭምር በዚህ ስፍራ ላይ በመገኘት እንግዲህ የጋራ ጊዜያቸውን እያሳለፉ የሚገኙት ማለት ነው። አጠቃላይ በጣም ደምቃለች የቢሾፍቱ ከተማ በአሁኑ ሰዓት። እንግዲህ እንደሚታወቀው የቢሾፍቱ ከተማ በተለይም ደግሞ የቱሪዝም ማዕከል እንደሆነች ይታወቃለች። ከተማ አሁን ደግሞ የኢሬቻ በዓል በዚህ ደረጃ መከበር መቻሉ በየዓመቱ የሚታደምበት ሰው ቁጥር በከፍተኛ ደረጃ መጨመሩ ብቻ ሳይሆን ለመታደም ጉጉት የሚያድርበት ሰው ቁጥርም በዛ ልክ ከፍ እያለ መምጣቱ ለከተማዋ በርካታ ትሩፋቶችን ይዞ መምጣት ችሏል። ከተማዋም ታዲያ ይህንን እድል በአግባቡ እየተጠቀመችበት ነው የሚገኘው። ለዚህ ደግሞ አንደኛው ማሳያ በአዲስ አበባ ከተማ የተጀመረው የኮርደር ልማት በመላ ሀገሪቱ እንደተስፋፋ ይታወቃል እና የዚህ ትሩፋት ተጠቃሚ ከሆኑ ከተሞች መካከል አንዷ የቢሾፍቱ ከተማ ነች። ቢሾፍቱ ከተማ እንግዲህ በኮርደር ልማት እጅግ አምራለች። ከዚህ ቀደም ጠባብ የነበሩ መንገዶቿም በጣም ሰፋፊ ሆነዋል። ሰዎች እንደልባቸው ነው የሚንቀሳቀሱባቸው። መስፋት ብቻ ሳይሆን ደግሞ ውበታቸው፣ ጥራታቸውን በዛው ልክ ነው። ከዚህ በፊት የማይታወቁ የመንገድ ዳር መብራቶች፣ ዘመኑ የደረሰበት የመንገድ ዳር መብራቶች በዚህ ከተማ ላይ እንዲሆኑ ተደርጓል። ይህም ደግሞ ለታዳሚዎቹ ሌላ ተጨማሪ እሴትን መፍጠር የቻለ ሆኗል። ሰዎች ያለምንም ስጋት ከጀርባ እንደምትመለከቱት ማለት ነው። በብርሃን በተከበቡ የጎዳናዎች ላይ እንግዲህ እየተንቀሳቀሱ ነው የሚገኘው። ጨዋታን በዛው ልክ ነው እያከናወነ የሚገኘው። ማረፊያዎች፣ አረንጓዴ ስፍራዎች በከተማ ውስጥ ለኢሬቻ ታዳሚዎች ተጨማሪ ሆኗል። እንደሚታወቀው ይህንን የኮሪደር ልማት ማለትም የቢሾፍቱን የኮሪደር ልማት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤም በተደጋጋሚ እንደሚከታተሉትና ሀሳብና የተለያዩ ምክር ሀሳቦችንም እንደሚሰጡ ይታወቃልና በሚታይ መልኩም ከተማዋ ውስጥ ተተግብሯል ማለት ነው። ይህም እንግዲህ ለከተማዋ ተጨማሪ ድምቀት መሆን ችሏል። ሌላው እንግዲህ አዲስ አበባ ከተማ ላይ በነበረው የሆራ ፊንፊኔ ላይ እንደተመለከትነው ሁላ የተለያዩ ብሔር ብሔረሰቦች ከኦሮሞ ወንድሞች በተጨማሪ እጅግ በርካታ ቁጥር ያላቸው ብሔር ብሔረሰቦችም በቀጥታ ወደዚህ ወደ ቢሾፍቱ በመምጣት ምሽታቸውን ከወንድም የኦሮሞ ሕዝብ ጋር በመሆን በጋራ እያሳለፉ ነው የሚገኙት። በርካታ ቁጥር ያላቸው ናቸው። በባህላቸው አምረው አጊጠው ነው ያሉት እነዚህ ወገኖች ኢትዮጵያ ምን ያህል የህብረ ብሔራዊ ውህድ እንደሆነች ይህ ህብረ ብሔራዊነቷ ደግሞ ምን ያህል ድምቀት እንደሆናት በመለያየት ውስጥ ምን አይነት ውበት እንዳለ ማሳያ የሆኑ እንቅስቃሴዎች ናቸው በሆረ ሀርሰዴ በቢሾፍቱ ከተማ ላይ እየተመለከትን የምንገኘው ማለት ነው። እንግዲህ ይህ ጨዋታ ይህ እንቅስቃሴ በአጠቃላይ ሌሊቱም ሙሉ የሚቀጥል ነው። በአጠቃላይ ሌሊቱ ሙሉ መንገዶች በዚህ መልኩ በሰው ተጨናንቀው ነው የሚቀጥለው። በየቦታው ጨዋታዎችም በዚሁ ልክ ነው የሚቀጥሉት። ከዛ እንግዲህ ሌሊት ከ8 ሰዓት ከዘጠኝ ሰዓት ጀምሮ በአባገዳዎችን የተከተሉ እንግዲህ ወደ ሆረ ሀርሰዴ ተኪዶ የሆረ ሀርሰዴ የሚከናወነው የኢሬቻ መርሃ ግብር ይከናወናል ማለት ነው። በዛ አካባቢም እንግዲህ በሆረ ሀርሰዴ አንዳንድ ቅኝቶችን ለማድረግ ጥረት ባደረግንበት ሰዓት የተመለከትነው ምንድን ነው፣ አካባቢው ከዚህ ቀደም ከነበረው በተሻለ መልኩ ለሬፈናው ወይንም ደግሞ ለምስጋና መርሃ ግብሩ እንዲመች ተደርጎ ተስተካክሎ የተሰራበት ሁኔታ አሁንም ከተማዋ በተለይ ይህንን በርካታ ትሩፋት ያለውን ባህላዊ በዓል በከፍተኛ ደረጃ ትኩረት ሰጥታ ለማሳደግም ሆነ ለበዓሉ ላይ ለመታደም የሚመጡ ሰዎች ምቾት እንዲሰማቸው ለማድረግ የሚደረገውን ጥረት የከተማ አስተዳደሩ መንገዲ በከፍተኛ ደረጃ እያከናወነ እንደሚገኝ ተመልክተናል። ከዛ በተጨማሪ በከተማ ውስጥ ያሉ የንግድ ማዕከላት ለአብነት ያክል ሆቴሎች፣ ሱቆች፣ መኝታ ቤቶች በአጠቃላይ የቢሾፍቱ ከተማ ወደ ከተማቸው የመጡ እንግዶችን በፍጹም ደስታም እየተቀበሏቸው እንዲሁም ደግሞ እያስተናገዷቸው ያለ ጭምር ስለመሆኑም ተመልክተናል። አንዳንድ ሰዎችን ዞር ዞር ብለን ለማነጋገር ጥረት አድርገናል። በተለይም ደግሞ ከሌላ አካባቢም ይህንን በዓል ለመታደም የመጡትን ማለት ነው። ቢሾፍቱ ላይ ባገኙት ነገር እርግጥ በርካቶቹ በተደጋጋሚ የመጡ ናቸው። አዳዲሶችን በተመሳሳይ ቢሾፍቱ ከተማ ላይ እየተመለከቱ ያለው ነገር በጣም እንዳስደሰታቸው የከተማዋ አጠቃላይ መቀየር፣ ከዛ በተጨማሪ ደግሞ በዓሉ ያገኘ ትኩረት፣ የህዝቡ አንድነት፣ ጫዋታው፣ ጭፈራው የመተባበሩ የመተጋገዙ አጠቃላይ ከዚህ ጋር ተያይዞ ያሉ ክንውኖች ምን ያህል ኢትዮጵያውያን በዓሎቻቸው የጋራ እሴታቸውን የሚያንጸባርቁላቸው አንድነታቸውን የሚያጠናክሩላቸው በጋራ የተሻለ ነገር ለመስራት ጥሩ ተናሳሽነት ሊፈጥሩላቸው የሚያስችሉ መሆናቸውን የተገነዘቡበት ስለመሆኑም ተመልክተናል። ከዛ ውጪ ሊነሳ የሚችለው እንግዲህ ከጸጥታና ደህንነት ጋር በተያያዘ ነው። እንግዲህ አሁን እንደምትመለከቱት ምሽት ነው፣ ወደ ሁለት ሰዓት ገደማ እየሄደ ነው። በዚህ ሰዓት እንግዲህ ማንኛውም ሰው በነፃነት ያለምንም የጸጥታ ስጋት እየተንቀሳቀሰ ያለበት ሁኔታ ስለመኖሩ ተመልክተናል። ጠቅለል ሲል እንግዲህ በቢሾፍቱ ከተማ ላይ በተለይም ደግሞ የ2018 የኢሬቻ በዓልን ለማክበር ከተማዋ በእጅጉ ተሰናዳች፣ እንዲሁም ደግሞ ሰዎች በከፍተኛ ጉጉት ተገኝተው ይህንኑ በዓል ለማክበር በከፍተኛ ዝግጅት ላይ ያሉበትን ሁኔታ ተመልክተናል። ከዚህ ቀደም ያልነበሩ አዳዲስ ነገሮችንም እየተመለከትን የምንገኘው አዳዲስ ብቻ ሳይሆን ደግሞ እያደጉ የመጡ ለአብነት ያክል ከፎቶ ጥበብ ጋር በተያያዘ የሚከናወኑ የቢዝነስ እንቅስቃሴዎች በየቦታው በዲዛይን ያማሩ ሰዎች የተለያዩ ፎቶዎችን ሲነሱ እየተመለከተን የምንገኘው። ከዚሁ ጋር የተያያዙ አንዳንድ ስነ ስርዓቶችንም በአጋጣሚው የሚከውኑ ይኖራሉ እና ተመሳሳይ ነገሮች ናቸው እንግዲህ እየተከናወኑ የሚገኘው ማለት ነው። በጠቅላላ ሲል እንግዲህ ቢሾፍቱ ከተማ የ 18 የኢሬቻ በዓልን ለማክበር እንግዶቿን ተቀብላ እንግዶቿንም በጥሩ ሁኔታ እያስተናገደች ትገኛለች። እንግዶቿም በጥሩ ሁኔታ በከተማ ውስጥ እየተንቀሳቀሱ በነገ ዕለት የሚከናወነውን የኢሬቻ በዓልን ለማክበር፣ ለማመስገን ኢሬፈና ለማከናወን ዝግጅታቸውን አጠናቀዋል። አዲስ ሚዲያ ኔትወርክ አዲስ ቴሌቪዥንም እንደሚታወቀው የሁራ ፊንፊኔን በከፍተኛ ጥራትና በከፍተኛ ድምቀት በቀጥታ ስርጭት ወደ ተመልካቾች ሲያደርስ እንደቆየ ሁላም በዛሬው እለትም በተመሳሳይ ይኸው ያለውንም በዚህ መልኩ እያቀረብን በነገው እለትም ደግሞ በሁራ ሀርሰዴ የሚከናወነውን በቀጥታ ከስር ከስር ወደ ተመልካቾቻችን የምናደርስ ነው የሚሆነው። እንግዲህ ይጠቅላል ሲል ይህንን ይመስላል። ራቢያ ሀብታሙ ለመረጃ አመሰግናለሁ። ሸጋ